ብዙዎቻችን በዩቲዩብ የምናቀው ፋኒ ወደ ቲክቶክ በስፋት እየመጣ ይገኛል። የጂጂኪያ ልጅ የሆነችው የሳምሪ የልጆቿ አባት ወይም የድሮ ባለቤቷ የነበረው ፋኑኤል ስለ እህቱ በተመለከተ አሁን በቅርብ ሰዓት ላይ በቲክቶክ የሆነን ጽሑፍ ሼር አድርጓል። ይህ ጽሑፍ ይህ ቪዲዮ እህቱን በተመለከተ የተለቀቀ የመልስ ምት ይመስላል። ታዲያ ያንን የመልስ ምት ነው ቪዲዮ ቆየት ብሎም ነው የተለቀቀው። በቅርብ ሰዓት ግን ወደ የራሱ ቲክቶክ አካውንት ሼር አድርጎታል። ይህንን የመልስ ምትም አስነብባችኋለሁ። ከሰሞኑ ባሉት ሁኔታዎች ብዙዎች አንድ ሁለት አንድ ሁለት እየተባባሉ በተለይ ፋኒና ሳምሪ በተጣሉበት ወቅት በብዙ ቦታ ላይ ስሟ ሲነሳ ከነበሩት ቤተሰብ መካከል የፋኒ እህት ግንባር ቀደሙን ትይዝ ነበር። ይኸውም በሳምሪ እንዲሁም በእናቷ በጂጂኪያ ብዙ ነገር ስትባል ነበር። ብዙ እርጅብኝ ሲደርስባት ነበር። ይህንን አስመልክቶ ነው ታዲያ ስለ ፋኒ እህት አንድ ልጥፍ አንድ ቪዲዮ የመልስ ምት በሚመስል ሁኔታ በቲክቶክ የተለቀቀው ይህንኑ የቲክቶክ ልጥፍ ነው። በዛሬው ዕለት እንደ አዲስ ፋኒ በቲክቶኩ ሼር ያደረገው ሁሉንም አሳያችኋለሁ፣ አስደምጣችኋለሁ። እንዲሁም ፋኒና ሳምሪን በተመለከተ አንድ ጉዳይ ብዙዎች ያልጠበቁት እጅግም ያላሰቡት ጉዳይ በውስጥ የተላኩልኝ መረጃዎች አሉ። እንዲሁም ከሰሞኑ ከነበሩ ክስተቶች ጋር በማገናኘት ጭምር በፋኒና ሳምሪ መካከል አንድ አዲስ ጉዳይ በቅርቡ ልንመለከት እንችላለን ተብሎ የተነሳ ዋና ሀሳብ አለ። እጅግ ብዙዎችንም ያስደስታል ብዬ ያሰብኩት ነጥብ ነው። እሱንም በዝርዝር አስደምጣችኋለሁ። ሰላም ጤና ይስጥልን ውድ የሀገራችን ልጆች በያላችሁበት ሰላማችሁ ይብዛልኝ። ዛሬም አዳዲስ በሆኑ ጉዳዮች ብቅ ብለናል። ለቻናላችን አዲስ ከሆኑ ሰብስክራይብ እንዲያደረጉን በአክብሮት እንጠይቃለን። ቀጥታ ይዘን ወደ መጣነው ዝርዝር መረጃዎቻችን እናልፋለን። እንደው ወደ ዝርዝር ጉዳዩ በተለይ ፋኒ ሼር ስላደረገው ስለ እህቱ ጽሁፍ ከማለፌ በፊት አንድ ነገር እኔን ቅር ብሎኛል፣ ዛሬ ላይ ማውራት የምፈልገው ነገር ነው። እንግዲህ ፋኒና ሳምሪ ከተለያዩ ሁለት ሶስት ወራት እየተቆጠሩ ነው። ብዙዎች ሀሳብ አስተያየት ሰጥተውበታል ጉዳዩ ላይ። አንዳንዶች መለያየታችሁ ጥሩ ነው፣ ሳምሪ ለአንተ አትሆንም የሚላለ አንዳንዱ ደግሞ እንግዲህ በሳምሪ በኩል በመሆን አንተ በእሷ ምንም አላረክም፣ በእሷ ብዙ ተጠቅመሃል እንጂ ለእሷ ምንም አልጠቀምክም፣ እንኳን ቀረህባትም የሚላለ ብዙ ሀሳብ ነው ብቻ ሲሰጥ የነበረው። እኔ ግን አንድ ነገራቸው የእውነት ከልብ አሳዘነኝ። የዩቲዩብ አካውንታቸው ፋኒና ሳምሪ የሚባለው የዩቲዩብ አካውንታቸው የካፕል ኮንተንት ሲጀመር ግንባር ቀደም የሚባሉ ኢትዮጵያን መካከል እነሱ ናቸው ቢባል ምንም ውሸት አይመስለኝም እነሱ የዛሬ ስድስት ሰባት አመት ነው ፋኒና ሳምሪ ብለው የካፕል ኮንተንት ይዘው እሪል በሚመስል መልኩ የቤተሰባቸውን ሁኔታ የልጆቻቸውን ሁኔታ አጠቃላይ ስላለውን ጉዳይ ሲዘረዝሩ ቪዲዮ ሲሰሩ ብዙ ነገር ሲያሳዩ ለስድስት ለሰባት ዓመታት ያህል የቆዩት ታዲያ እንግዲህ ዛሬ መለያየታቸው ለየብቻ መምጣታቸው በተሰማ ጊዜ ይሄ ዩቱብ አካውንታቸውም እዛው ላይ ቆሟል፣ ማለት ነው። ምንም አይነት ቪዲዮም ተለቅቆበት አያውቅም። ብዙ ሺህ ሰብስክራይበር ያለው አካውንታቸው ነው። በየግል አልፎ አልፎ ይለቁበት የነበረ የዩቲዩብ ቻናል ነበራቸው። ፋኒም በግሉ የራሱን የሚለቅበት፣ ሳምሪም በግሏ የራሷን የምትለቅበት። ታዲያ ሁለቱም አሁን በራሳቸው ቻናል ነው የመጡት። ያ ቻናላቸው ሁሉ ተዘግቶ ነው የቀረው። የእውነት እኔ እንደሆነ ቤታቸው እንደታሸገ፣ የእውነትን በቃ ትዳሩ መፍረሱና መለያየታቸው በቃ ያ ቻናል ሁሉ ቅዝቅዝ ብሎ ሳየው የእውነት ቅር ያለኝ ነገር አለ። በውስጣቸው አለመግባ ማግባባት ይኖራል። ብዙ ቤተሰባዊ ጉዳይ ይኖራል። እንዲህ ነው እንዲህ ነው ብዬ ኮመንት ማድረግ ባልፈልግም የሆነት ቅር የሚል ትንሽ የሆነ ነገር የሚደብር ነገር አለው። በተለይ የነሱ ቻናል ተከታይ የሆነ ሰው ይህን ስሜት ይረዳል ብዬ አስባለሁ። ታዲያ እንግዲህ ሳምሪም ዩቲዩብ ላይ ከእንግዲህ ብዙ እንደማታወራት ገልጻ ተናግራ ነበረ። አንድ ያለችውም ወሳኝ መልስ ነበረ፣ ይህንን በተመለከተ፣ ዩቲዩብ ብዙ ነገሬን የውሸት እንድኖር አድርጎኛል። እዛ ላይ የምናሳየው ነገር ሁሉ ነገር የተስተካከለ ነበር። ነፃነት የሚቀማ ሆኖም አግኝቸዋለሁ። በቲክቶኬ ደግሞ የፈለግኩትን ሀሳብ እያንጸባረኩ የፈለግኩትን ታለንቴንም ያሳየው አጫጭር ቪዲዮም እየለቀኩ በቲክቶክ ነው በስፋት አሁን ላይ መምጣት የምፈልገው ስትል ነበረ። ዩቲዩብ ብዙ እንደማትመጣም ገልጻ ተናግራ ነበር። ፋኒም በራሱ በተቻለው በማረግ ከወንድሞቹ ጋርም ልጆቹንም ሲያዝናና ቪዲዮ ይለቃል በራሱ ቻናል። ሳምሪም አልፎ አልፎ ቻኗ ላይ ትመጣለች። ነገር ግን ሁለቱም በዩቲዩብ ያ የምናቃቸው ብዙ ተመልካች የነበራቸው ሰዎች በጣም በቃ በሚታይ ደረጃ ነው ውርድ ብለው በቃ ዩቲዩብ ላይ ራሱ ብዙ የሚታይ ነገር የለውም እና ትናንት በዛ ሁሉ ኦዲየንስ መካከል የነበሩ ቪዲዮ ሲለቁ በመቶ ሺህ በሁለት መቶ ሺህ የሚታይ ቻናላቸው አብሮ ነው እንግዲህ የቀዘቀዘው፣ ማለት ነው። የእውነት የሁለቱ መለያየት እዚህ ጋር ራሱ እኔ ተጽዕኖውን እያየሁት ነው፣ ፊል እያረኩት ነው። እና እንደው ፈጣሪ አምላክ የራሱን ጥበብ ተጠቅሞ እነዚህን ገና ወጣት ልጆች በልጅነታቸው ተገናኝተው ብዙ ክፉ ደግ ያዩ በብዙ ፈተና ተፈትነው አብሮ መቆየት የቻሉ ልጆች በዚህን ያህል ደረጃ ጠላት ሆነው ዛሬ መምጣታቸው የእውነት ከልብ ያሳዝነኛል። የፈጣሪ ስራ አይታወቅም፣ ነገ አንድ ላይ ሊመጡ ይችላሉ። ይህን እንደ ትንቢት ውሰዱልኝ። እንግዲህ ያው ፋኒም በቲክቶኩ የተለያዩ ሀሳቦች ሼር ሪፖስት ያደርጋል። ሳምሪም በበኩሏ እንደዛው። ታዲያ ከሰሞኑ በቅርብ ሪፖስት ያደረገውን ላሳያችሁ። እንግዲህ ፋኒ ይኸው እዚህ ጋር ሪፖስት የሚደረግበት ፔጅ ላይ ነው፣ ወይም አንድ ቪዲዮ የተለያዩ ጉዳዮች ሲለቀቁ ብዙዎች በቲክቶክ ሼር ያደርጉታል። ያ ሀሳብ ከተስማማቸው ወደ ራሳቸውም ላይ የነሱ ተከታዮች ላይ እንዲደርስ ነው እንግዲህ በቲክቶክ ቃል ሪፖስት የሚያደርጉት። እስቲ ተመልከቱ ይህ እንግዲህ የፋኒ የእህቱ ፎቶ ነው ስትመረቅ የሚያሳይ በፎቶም እንደምትመለከቱት። ታዲያ ይህንን ፖስት የፖሰተችው ከታች በምታዩት አካውንት ሰላም ለማለት የተፈለገ ይመስለኛል። ታዲያ ይሄ አካውንት ነው ስለ ፋኒ እህት የተመረቀችበትን ፎቶ በማድረግ እንደዚህ የሚል ጽሑፍ ፖስት ያደረገችው፣ መማርሽ ለተቃዋሚዎችሽ ማስረጃ ሆኖ ይያዝልን የኔ መልካም ብላ ለቃ ነበረ። ይሄ ነገር እንግዲህ የተለቀቀው ሴፕቴምበር ላይ ነበረ። ትንሽ ቆየት ብሏል። ታዲያ አሁን እንደ አዲስ ነው። እንግዲህ ፋኒ ይህንን ቪዲዮ በደረሰው ሰዓት በድጋሚ ሪፖስት በማድረግ ስለ እህቱ የተጻፈውንም ጽሑፍ በመደገፍ ብዙዎች በሆነ ወቅት ላይ ብዙዎቻችንም እንደምናስታውሰው ጂጂም ሳምሪም ብዙ ሲወቅሷት፣ ብዙ ሲናገሯት የነበረችውን ግለሰብ በተመለከተ የመልስ ምት በሚመስል ደረጃ እንግዲህ መማርሽ ጥሩ ቦታ መሆንሽ ማስረጃው ይታይልም ብለው ዘመዶቿ የለቀቁትን ፋኒም በድጋሚ እህቱን በሚገልጽ መልኩ እቱ መማሯን የሚያሳይ እንደተወነጀለችበት ወንጀል በብዙ ነገር እንደምትጠረጠርበት ገንዘብ ትወዳለች፣ ሌላ መጥፎ ሱስ ውስጥ አለች እየተባለ ብዙ ነገር ሲነገር ነበር። እዚህ ድጋሜ በዝርዝር ማውራት አልፈልግም። በእነሱ ነገሮች ሁሉ የምትወነጀል አይደለችም፣ የተማረች ነች ተብሎ የተለቀቀውን ቪዲዮ የተለቀቀውን ማስረጃ ነው ፋኒም በራሱ ላይ የለቀቀው ማለት ነው። እንግዲህ ለከሌ ድረስ ለከሌ ድረስ አላለም። በአጠቃላዩ ግን እህቱ የተማረች እንደሆነችና ራሷን ጠንቅቃ እንደምታቅም ጭምር ነው መረጃውን እሱም በዛሬው ዕለት ሲያየው ሼር ያደረገው ማለት ነው። ይህም ቤተሰብ በተመለከተ እባካችሁ፣ እኔ አንድ መልእክትን ማስተላለፍ እፈልጋለሁ። ፋኒና ሳምሪ የእውነት ፍቅራቸው የሚያስቀና ነበር። ምንም ውሸት የለውም። ሳምሪ የተለየ ባህሪ ሊኖራት ይችላል። እንደ እናቷ ጂጂክያ ኃይለኛ ነች ብላችሁም ልታስቡ ትችላላችሁ። ነገር ግን ዩቲውብ መተው እስካየናቸው ድረስ ብዙ ጸባያቸውን እስከተረ ዳናቸው ድረስ ስድስት ሰባት ዓመታትን በጋራ መኖር የቻሉ ብዙ ውጣ ውረዶችን አብረው የተሻገሩ በቤተሰብ መካከል የትዳር ሁኔታቸው እየተፈተነ አብረው ጸንተው መቆየት የቻሉ ልጆች ነበሩ። አሁንም ቢሆን እኔ በፋኒና ሳምሪ ተስፋ እንዳልቆርጥ ያደረገኝ አንድ ወሳኝ ነጥብ አለ። ይኸውም እንግዲህ ከሰሞኑ ተመልክተናል፣ ብዙዎቻችሁም አይታችሁታል ብዬ አስባለሁ። ሩሃማና ሀብታሙ የሚባሉ የዛሬ ዓመት በሶሻል ሚዲያ ያወቁ ናቸው እጅግ አንድ ላይ ይመጣሉ ተብለው ያልታሰቡ ሰዎች ታርቀው በንስሐ አባት ተባርከው ሁሉን ነገር ይቅር ተባብለው ለእርቅ አዲስ ኑሮን ሲጀምሩ አይታችኋል። እንግዲህ ያው ጉዳዩ በአጠር ባለመልኩ ሩሃማና ሀብታሙን ለማታስታውሱ ጉዳዩን ላልሰማችሁ አጠር ባለመልኩ ልንገራችሁ። ሀብታሙ ማለት ኩላሊቱን የሰጠ ነው ፍቅርም ብሎ ሩሃማ ማለት ደግሞ ኩላሊቷ ፌል አድርጋ ከሀብታሙ ኩላሊት የተቀበለች ነች። ነገር ግን ከዛ ሂደት በኋላ ከዛ ኦፕሬሽን በኋላ ሩሃማ እና ሀብታሙ በአንዳንድ ነገሮች እየተጋጩ ይመጣሉ። በመካከላቸው መለያየት ይመጣል ይመጣል ይህ ጉዳይ ሚዲያ ይወጣል ሚዲያ ላይም ብዙ ወቀሳ ሀብታሙ ላይ ያደረሰ ነበር ኩላሊትን ወስዳብህ ሄደች አንተማ አንተማ ምኑን ሰው ነህ እየተባለ ብዙ ወቀሳ ደርሶበታል ሩሃማን በበኩሏ አንቺ የሰው ኩላሊት ወስደሽ ከዳሹ አንቺ ከባድ ሰውነሽ እየተባለች ብዙ ወቀሳ ደርሶባታል ከዛ አልፎ ተርፎ በቤተሰብ ደረጃ አንዱ የአንዱን ቤተሰብ አስፈራራ አንዱ የአንዱን ነገር ተናገረ እየተባለ ብዙ ነገሮች እነዚህን ባለታሪኮች ሲናገሩ ብዙ ሲባል የቆየ ጉዳይ ነበረ ታዲያ ማንም ባልጠበቀው እጅግ ባልታሰበው ሁኔታ እንግዲህ በሆነ የዩቲዩብ ቻናል ላይ ሁለቱም አንድ ላይ መጥተዋል። ያሉባቸውን ችግር ያሉባቸውን ሁኔታዎች፣ በተለይ ደግሞ ያላስማማቸውን ጉዳዮች እንዳለ በእርቅ በመተው ከዚህ በፊት ሚዲያ ላይ አንዳንድ የተባባሉትን ነገር ሁሉ በመርሳት ፍቅር ያሸንፋል፣ እኔም ካለሱ እሷም ካለኔ መኖር አንቻቻልም ተባብለው አንድ ላይ የሆኑበትን ቪዲዮ ተለቋል። ብዙዎች ይህ ቪዲዮ ተለቆ በጣም በመገረም በኮመንት ሁሉ ሲና ሲናገሩ የነበረው ነገር ነበረ። አንዳንዶች እንደውም አሬኔንና የኔን እናትና አባት ሁሉ አስማሙልኝ። ለካ ሰው በዚህን ያህል ደረጃ ተባብሎ በዚህን ያህል ደረጃ ጠላት ተኩኖ ተመልሶ ወደ ፍቅር ይመጣል። ለካ የእውነት የውስጥ ፍቅር ካለ ሰው መስማማት ይችላል እያሉ ብዙዎች ይህንን ትዳር ይህንን የፍቅር ሁኔታ በማንሳት ስለ ዕርቅ ሁሉ ብዙ ሰው ሀሳብ አሴት ይሰጥ ነበር። ይህን ስታዩ ታዲያ ፋኒና ሳምሪን አላስታወሳችሁም? እኔም የእውነት በፋኒና በሳምሪ ጉዳይ የሚታየኝ ነገር ይሄ ነው። ፋኒና ሳምሪ አንድ ሁለት ይባባሉ እንጂ ፋኒም አሁን ድረስ ምንም አይነት ነገር በቀል ሆኖ ከሌላ ሴት ጋር መጥቶ ምንም አይነት ነገር ያሳየን ነገር የለም። የእውነት በጣም የሚከበርበት ነገር ነው። ሳምሪም ብትሆን ብዙ ቀሳ፣ ብዙ ትችት ይደርሳታል። ሰው ለማናደድ ለኮመንት ብላ ከሌላ ወንድ ጋር መጥታ ምንም አይነት ነገርን አልታየችም። ይህ ማለት ሁለቱም አሁን ራሳቸው ላይ መስራት እንደሚፈልጉ የራሳቸው ጉዳይ ላይ እንዳሉ ነው የሚያሳየው። ስለዚህ ሁለቱም በራሳቸው የራሳቸው ትኩረት ላይ እየሰሩ ከሄዱ ሁለቱም የራሳቸው የግል ስራዎችን አብዝተው ከሰሩ ስቲል የግል ህይወታቸው ግን ሌላ ነገር መሄድ እንደማይፈልጉ ማሳያ የሚሆን ነው። ፋኒም ከሌላ ሴት ጋር ሆኖ አላየንም፣ ሳምሪም እንደዛው። ስለዚህ ምናልባት ነገሮች እየረገቡ ሲመጡ ጉዳዩ እየተረሳ ሲመጣ የሚዲያ ጨዋውትም የሚዲያ አንዱ አንዱን የሚሳደበው ነገርም እየረገበ ሲመጣ እነዚህ ልጆች ወደ ራሳቸው ሲመለሱ ያሳለፉትን ነገር ሲያስታውሱ እንደ ሀብታሙና ረሃማ ታሪክ ሊሰሩ ይችላሉ ብዬ አስባለሁ። እኔ ያንንም በማሰብ ነው ብዙ ጊዜ እባካችሁ ይህን ቤተሰብ በተመለከተ እስከ ቤተሰብ ድረስ የምትሳደቡ፣ እስከ ቤተሰብ ድረስ የምትናገሩ በዛም በዚህም በኩል ያላችሁ ሰዎች ይሄ ነገር አይጠቅምም። ነገ እነዚህ ልጆች መገናኘታቸው አይቀርም፣ ልጆች አሏቸው፣ እናንተ ዳር ትቀራላችሁ። ስለዚህ አሁንም ቢሆን ፍቅርን ስበኩ እያልኩ ብዙ ጊዜ ይናገራለሁ። እማይሆን ነገር አንዱ አንዱን እየደገፈ በሚናገርበት ሰዓት ማለት ነው። እንግዲህ ሀብታሙና ሩሃማ በመካከላቸው ልጅ እንኳን የላቸውም። አያችሁ አይደል የፍቅርን ኃይል ግን እነዚህ ልጆች እንዲገናኙ በድጋሜ አንድ ላይ እንዲሆኑ ግን የፍቅር ጉልበት የፍቅር ኃይል ታይቷል ማለት ነው። ስለዚህ የፋኒና ሳምሪ ግን በመካከላቸው ሁለት ልጆች ያሉ የሚወዷቸው ሁለቱም የሚያከብሯቸው ስለዚህ አሁንም ቢሆን አይታወቅም፣ ፈጣሪ ብሎ በጋራ የምንመለከታቸው ጉዳይ ሊመጣ ይችላል። የእውነት እሱ እንግዲህ ፈጣሪ ካለው አብረን የምናይ ይሆናል። አሁንም ቢሆን ግን ጥሩ የተሳካ ነገር ሁሉ በህይወት ጉዟቸው ላይ እንዲገጥማቸው የእውነት ከልብ እመኝላችኋለሁ። በሌሎች ቪዲዮዎች እስክንገናኝ ለዛ ዛሬ ይዘንላችሁ የመጣው መረጃ ይህን ይመስል ነበር። በሌሎች ቪዲዮዎቻችን እስክንገናኝ ሰላሙን ሁሉ ተመኘሁላችሁ። ሰላም።